አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልእክቴ ባረከላሁ ፊክም ወንድም እህቶቼ፣ ሚዲያ ላይ ለሚሄዱት እህቶች እና አንዳንድ ውስታዞች ደግሞ እዛ ጉዳይ ላይ ድጋፍ ለሚያደርጉላቸው ነው ሀታ ሌሎቹ ራሱ ከሚዲያ ላይ በድምፅም ሆነ በተለያዩ በቪዲዮም አንወጣም ብሎ የተቆጠቡትን እንደዛ ከሆነማ ብለው ወደ ሚዲያ ገናናነትን ፍለጋ ሽሁራን ፍለጋ ታዋቂነት ፍለጋ እንዲገሰግሱ እየተደረገ ስለሆነ ይሄ ነገር ሀድ ሊሰጠው ይገባል። ለምን ቪዲዮ ነው የምሰራው? ብዙ ጊዜ ላይቭ ላይ ቁጭ ብለን እንመካከራለን። መሰአላዎች ይመጣሉ። ምን የሚል ሴት ልጅ በሚዲያ ቁራን መቅራት፣ ሴት ልጅ ዳዒ መሆን ወዘተ ሲነሱ እዛ ጉዳይ ላይ አይ ሸሪአችን ያስቀመጠው እንደዚህ እንደዚህ ነው። ምሳሌ ነቢያችን ሰለላሁ አለይ ወሰለም ጃሂልያዎችንና ህለል ኪታቦችን ይካልፋሉ ግን በዚህ በሴት ጉዳይ ላይ አሁን በማነሳው ጉዳይ ላይ ግን ለሴት ልጅ ጃሂልያዎችን መመሳሰልን ፈቀዱላት። እሱ ምን የሚል ነው? አላህ በቁርአን ላይ ወማ ካነ ሰላቱሁም ኢንደል ቤት ኢላ ሙካኑ ተስዲያ ይላል። የሱፊዎችን አሁን የሚያደርጉት አይነት ድርጊት ነው። መስጊዱ አጠገብ እኮ የነሱ ዒባዳ ፉጭትና ጭብጨባ እንጂ ሌላ አይደለም ይላል። ጭብጨባ የሚለው ነው። ለሴት ልጅ ደግሞ ነቢያችን ምናሉ? አላህ የገለጻቸው እንደዚህ ነው። ሙሽሪኮችን ነው። ነቢያችን ደግሞ ለሴቶች ምን አሉ? አተስፊቁ ለኒሳእ ተስቢ ሪጃል አሉ። ሴት ታጨብጭ ኢማሙ የሆነ ነገር ሳሂ ከኸጣው እስከ ወደቀ ታጨብጭብ አሉ። ጭብጨባ ታጨብጭብ እንዲመለስ ከዛ ጉዳይ ማለት ነው። ብዙ መስአላዎችን ማንሳት እንችላለን። ዑመር ብኑ ኸጣብን ነገር ጨምርላችሁና ከዛም ወንድሞችን መውቀስ የፈለጉትን ነገር እናገራለሁ። መቀበል የፈለገ ይቀበል። ወማ ዓለ ረሱል ኢላል በላግ ስለሆነ ዑመር ብኑ ኸጣብ ረዲየላሁ ዓንሁ ምን ይላል? አቅበሕ ኒሳኢኩም ሰልፈዕ አልኸራጅ አልወላጃ ይላል። ከሴቶቻችሁ መልከጥፉ ወይም ፉንጋ ወይም አስቀያሚ ወይም አስጠያፊ አማርኛ እንደዛ ይገልጿል ይመስለኛል። ቀቢህ ማለት ሰልፋ አናት አለ ሰልፋ ብሎ ማለት ያቺ ወንድን ጀሪእቱ የሚል ከላም ነው። ንግግር ላይ ደፋሪ የሆነች ወንድ ባለበት በጣም የምትናገር ደፋሪ ሆነች። በንግግር ደፋር ማለት በጥቅል ነው ወንድን እንደ ሴት የምታናገር ወንድ ስብስብ ባለበት ቦታ ላይ ድምጿን ከፍ አድርጋ እንደፈለገች የምትናገር ደፋሪ ሆነች። እሷናት ይላል አስጠያፊ ሴ ብሎ ማለት ፉንጋ፣ ሴ ብሎ ማለት እሷናት ይላል። ወጣ ገባ ማለት የምታበዛ ይላል። ታዲያ ይህን ያክል በዚህ ጉዳይ ከተናገርኩኝ ወደ ውስታዞች ወይም ደግሞ ወደ ወንድሞች መልክት መለሳለሁ። እሱም ምንድን ነው መጽሐፍታችሁን ለማስተዋወቅ አካውንታችሁን ለማስተዋወቅ የወንድሞቻችሁን አካውንት ለማስተዋወቅ የተለያዩ ቪዲዮዎቻችሁ እንዲታወቅ ስትፈልጉ የንግድ እቃዎቻችሁ ውስታዞችን ብቻ ለሁሉን ያካተል ዝጋር ደግሞ የተለያዩ እቃዎች እንዲሸጥ ሲፈልጉ፣ ለምንድን ነው ሴቶችን ማሻሻጫ የምታደርጉት? ለምንድን ነው እነዛ እህቶች ወጥተው እንዲያስተዋውቁላችሁ የምታደርጉት? ጥያቄ ይሄ ነው። ቤቶቻችሁ ሲመጡም በሰፊው አስቀምጣችሁ እናንተ የእናንተን አካውንትም ሆነ የሌሎችን ወንዶች በጠባው በትንሹ አድርጋችሁ የእነዛን እህቶች ቪዲዮ ፎቶቻቸው እንትኖቻቸውም ነው አካውንታቸውን በሰፊው የምታስቀምጡ ለምንድን የምታስተዋውቋቸው በሰፊው በሚዲያ ላይ እንዲተዋወቁና እንዲገኑ ለምን ታደርጋላችሁ? ተዉ ማለት ቢቀር በሚዲያ ላይ ወተሽ መናገር እህቴ የአንቺን ሀያ እሽና የሚገፍሽ ማለቱ ቢቀር ሌሎች እንኳን የተሰተሩት ረና ከሌ ውስታዚ እንደዚህ አድርገው ባይሆን ኑሮ እኮ ያደርጉ ነበረ ተብሎ ሌሎች እንኳን ምክር ተቀብለው እንኳን የተሰተሩ በድምፅም ሆነ በቪዲዮ የተሰወሩና የተሰተሩ እህቶች እንዲወጡ ለምንድን ምክንያት የምትሆኑት እናንተ ውስታዞች ወይም እናንተ ወንድሞች ለጥያቄ ነው። በነገራችን ማለት ጥያቄውን ያነሳሁበት ደግሞ ለሁለቱም ነው፣ እህቶችም እና ኡስታዞች። ይሄ ወንድሞች እነዚህ ወንድሞችም እህቶች ይህን ጥያቄ ይጠይቃላችሁ። ለወንድሞች ደግሞ ይህ ጥያቄ ለእኔን የምጠይቃቸው ጥያቄ ለሚስቶቻችሁ ትወዳላችሁ፣ ነገር ሚስቶቻችሁ በሰፊ አስቀምጣችሁ እንዲተዋወቁ ታደርጋላችሁ። መጽሐፍቶች እንዲያስተዋወቁ ታደርጋላችሁ የተለያየ ገናና እንዲሆንና ታዋቂን መሻሂር እንዲሆን ትፈቅዳላችሁ። የማትፈቅዱ ከሆነ አንቺ እህቴ ከዛ ጠይቂያለሽ ምን ብለሽ አተርዳ ሊዘውጀተክ ለሚስትህ ትወድላታለ ይህን እንድታወቅ እንደምትለኝ እንዳስተዋውቅ የምታደርገኝ የምሸጥ ምናምን የተለያዩ ጉዳዮችን ሚስትህ በድምፅ ወታ እንድታስተዋውቅ ትፈቅድላታለህ? ያቺ ሴት ቢቀነጠር ባለትዳር ባለ ትዳር ትሁን አግብታ ማታቅ ትሁን በትዳርን የፈታችም ትሁን የፈለገችም ትሁን ያገባችም ከሆነስ ባህሏ ደዩስ ሁኖ ሚስቱ በአደባ ላይ እንደወጣች እንደፈለገ ስትናገር ኸይር መስሎት የሚታየው ከሆነ እሱ ራሱን ያውቃል። እንግዲህ ራሱ ወንድነቱን ይለካል። ባለ ትዳር ካልሆነችም ብትሆንም ይህን ጥያቄ እኔ ጭንቅላቴ ላይ የተመላለሰ ነው። ቪዲዮዎችንም የተለያዩ በቲክቶክ ላይ የምናያለን፣ ወዴት ወዴት ነው እየተሰወሩ ያሉትን እንደነ ፋጢማ እንደነ ከዲጃ እንደነ ዓይሻ ሒሽማና ሰለማ ሃያ እንደነ እሙ ሰላማ ሃያ የያዙትንና እነዛን እሙሃተ ልሙእሚኒን ለመመሳሰል የሚተጉትን እህቶችን ጋጦ ወጥነትን ወጥተው ወንድ ጋር መሟገትን ወጥተው ሚዲያ ላይ መናገርን መገልፈጥን፣ እና ታዋቂ እንዲሆኑ በር እየከፈታችሁ ምክንያት እየሆናችሁ ነው። ወደዳችሁም ጠላችሁም ይሄ ነው እየተከሰተ ያለው እና አላህን ንፍራ ነው። ሪሳ ላይ አላሁማ ኢኒ በለግት አላሁም መፈሻት